ሰላም ሰላም፣ ውድና የተከበራችሁ የነቶወዳጅ ፋሚሊ ቤተሰቦች የጨረቋ ፋሚሊዎች እንግዲህ ጨረቅነቷ እየቀረ ይሆን አላቅም። የጨረቋ ፋሚሊዎች በጣም በጣም በጣም የሚያስከፋ የሚያሳዝን ነገር እየሰማን እያየን ያለንበት ሰዓት ነው ያለው። እንግዲህ ደጉን ጊዜ ያምጣልን ነው የሚባለው። እኔ በጣም ነው ያዘንኩት ማርያምን በእውነቱ በጣም ብዙ ብለናል፣ በጣም ብዙ ዘክረናል፣ በጣም ብዙ ሰብከናል። ስለ ሃይሚ በጣም ብዙ ብዙ ብዙ ነገር ብለናል እስከዛሬ ማለት ነው። ዛሬ ላይ መጥፎ ነገር ብለን አፋችንን የምናበላሽበት ታይም የደረሰ ይመስለኛል እ አፋችን ማበላሸት ብቻ ሳይሆን እውነታውም ነው። እየሰላሰብኩ የሆን ያለው ነገር እውነታ ነው። በቃ በእርግጥ ሃይሚ የፈለገችው ነገር ሊኖር ይችላል። ከብሩኬ ያጣችው ነገር ሊኖር ይችላል። ብሩኬ ያጎደልኩባት የሚለው ነገር ባይኖርም እኛም ሲያጎልባት ያየነው ነገር ባይኖርም ያው የብዙዎቻችን ኮመንት ለማንበብ እየጣርኩ ነበረ። ምን አይነት ሀሳብ ያለው ሰው አለ መሰላችሁ። በመጀመሪያ ደረጃ ሃይሚን አንድ ቀን አፈቅርሻለሁ ብሏት አያውቅም። ብሩኬ ብሩ ሃይሚን ጊዜ ጊዜ አፈቅርሻለሁ ብሏት ስለማያውቅ እህቴ እንደ እህቴ ነው እንደ እህቷ ነው እንደ እህቱ ነው የሚያየት ብላ ስለምታስብ፣ ለሴት ልጅ ደግሞ እድሜ በጣም ትልቅ ነገር ነው። ስለዚህ ብሩኬ ፍቅሩን ገልጾላት አፈቅርሻለሁ ብሏት አንድም ቀን ለሷ ያለውን ስሜት ገልጾ አያውቅም ስለዚህ ሀይሚ ጊዜዋ ማባከን የለባትም ሀይሚ ትክክለኛ ውሳኔ ነው የወሰነችው የምትሉ ሰዎች አላችሁ በተቃራኒው ደግሞ ሃይሚ ትክክል አልሰራችም የምታደርገው ነገር በዚህ ልክም ቢሆን ነገሮችን በጣም አበላሽታለች እንደዚህ ይሆን አልነበረበትም ብሩኬ የዋ መስኪን የሚወደድና ታጋሽ ልጅ ነው ይሄ አይገባውም የምትሉም ኦዲንሶች አላችሁ እና የጨረቃው ፋሚ ለሁለት ተከፍሏል። ለሁለት ተከፍሏል ብል በቃ ማጋንን አይሆነብኝም፣ ምክንያቱም ትክክል ናችሁ። እኔ በሁለቱም በኩል ትክክል ነው ብዬ አስባለሁ። ግን እኔ ደግሞ ማደላው ሃሚ ትክክል አለችም ወደሚሉት ነው። ሃሚ ትክክል አለችም ብዬ ነው ማስበው። እኔ በቃ ከነሱ ጎን ነኝ። እኔ ምክንያቱም ሃሚ ለተደረገላት ነገር ያህል ሁለት መቶ ሺህ ሰብስክራይበር የገባችሁ ከማጋ ነው ከዳኒ ጋር ነው ሁለት መቶ ሺህ ሰብስክራይበር እስክትገባ የሰራችው ሁለት መቶ ሺህ ለመድረስ ጥረቷን ቻንጂን ያሳያለፈችው እኮ ከፈጣሪ በታች ከብሩኬ ጋ ነው። ስ የሆነች ረጋ ብለን ለማሰብ ራሱ ብንሞክር እኮ በየትኛው ሚዛን ዳኒ ሚዛን ሊደፋ አይችልም። በየትኛው ሚዛን ቢለካ ኩሩሩ ሰይጣን የሰይጣን ቁራጭ ትናንትና ተነስቶ መጣ። የራሱ ዓላማና ሴራ ነበረው። ተሳካለት፣ ገባ ሃሚ በጣም በጣም በጣም ትልቅ ስተሰርታ በጣም ትልቅ ስተት ነው የሰራችው። በጣም ትልቅ ማለት ነው። ከብሩኬ ለመራቅ ማን ነው? ከዳኒ ለመራቅ አልሞከርሽም፣ ምንም ዳኒን ከህይወትሽ ለማስወጣት ምንም አልሞከርሽም። ትናንትና ምን ብዬ ነበረ? ወደንሰ ውጭ በትክክል አልዳምጣችኝ ከሆነ ትናንትና፣ ዛሬ እኔ የሆን ነገር ባረገያስ ተቀባይነት እንዳገኘው ከተሰማኝ ነገ ሌላ ነገር የማላደርግበት ወይም ነገ ትልቅ ነገር የማላስብበት ምንም ምክንያት የለም። ምክንያቱም ችል ተቀብለኛለች ብዬ ስላሰብኩኝ ምንም ምክንያት በቃ የሆነ የሆነ ሰው እኔ ትንሽ ከረቤላ ስጣት እኮ ደስ ብሎት ስትቀበለኝ፣ ነገ ቸኮሌት ይዤ እላት እመጣለሁ፣ አይደል እንዴ? ከነገ ወዲያ ሀብል ላደርገው ይችላሉ። ከዛ ቀስ እያለ ፕሮሚስ ጋር ይጠጋል ማለት ነው። እንዳን የሚያደረገው ይህንን ነው። ሌላ ምንም አላደረግም። ጠየቃት፣ አወራት፣ ሲደውላት ታነሳለች፣ ሲጠራት ትመጣለች፣ ኤቭሪቲንግ በቃ ለእኔ ቦታ አላት የሚል እሳቤ ውስጡ ይኖራል። ከዛ ውስጥ ታገዛለት፣ ሀብል ተቀበለችው፣ እሺ ያመሰግናል ብላ እሱንም እና ለመቶኬ ላይ ያከብርላት ነው። ፕሮፖዝ ላይ ያረጋት ነው። ምን ጠብቃችሁ ነበር? ምክንያቱም ትልቅ ስተትና ክፍተት የፈጠረችው ሀይሚ እያለች እኔ ዳኒንም አልወቅስም፣ እውነቱን ነው። ምነ ዳኒንም አልወቅስም። መሰሪ ሰይጣን አጋንንት ምንም ልንለው እንችላለን። እሱን ያስባላል የመጀመሪያ ላይ የሰራው ስራ ነው። ግን ሀይሚም በራሷ በኩል ከህይወቷ ለማስወጣት ጥረት ማድረግ ትችል ነበር። ምክንያቱም እኔ ህይወት ውስጥ ሰው አለ ብላ በቃ ብሩኬ እሷ ህይወት ውስጥ ነበር። ብሩኬ ደህንነቷ ይሳስበው ነበር። ብሩኬ የወዳት ነበር። ብሩኬ አብሯት አመታት አብሯት አሳልፈው ነበር በጣም ብዙ ጊዜ እኔ ሲጀመር ሁለት መቶ ሺህ አከብርልሻለሁ ብሎ ቃል ሲገበላት ታስታውሳለች። አብዛኞቻችሁ አብዛኞቻችሁ በደንብ ታስታውስላችሁ። ዱባይ ላይ በደንብ ነው የምታስታውሱት አብዛኞቻችሁ በደንብ ማለት ነው፣ እኔን ጨምሮ። የዛሬው ቪዲዮ ግን በጣም ልብ ሰባሪ፣ በጣም የሚያሳዝን፣ በጣም ከምላችሁ በላይ እኔ በጣም ያዘንኩበት ቪዲዮ ነው። በጣም በቃ ያዘንኩበት ቪዲዮ ነው። ምን እንደምላችሁ አላቅም። ምንም እየተፈጠረ እንዳለ ምንም፣ ምን አይነት ጊዜ ላይም ደረስን አላቅም።

ከብር ጋር ነው ሊያከብርልሽም ሁለት አከብሬ የሚገባው ከብሩኬ ጋር እኮ ነው እባክሽ ሃይሜ ተመለስሽ የምሬ በጣም ብዙ ሰው እያሳዘንሽ ነው በጣም ብዙ ሰው እያስለቀስሽ ነው ብሩኬም ያለ ሃይሚ አያምርም ሃይሚም ያለ ብሩኬ አታምርም እኛ ሁለታችሁን ነው አንድ ላይ ማየት የምንፈልገው የዛሬው ቪዲዮ በጣም በጣም ከምላችሁ በላይ የሚያስጠላ ቪዲዮ ነው በቃ የሚያስጠላ ማለት ነው ረሙ በቃ የአራዳ ልጅ ነህ፣ የአራዳ ልጅ ነህ። በጣም በጣም ነው ያደነቁ፣ በጣም ነው የምንወድ። ያረከው በቃ ትክክለኛ ነገር ነው። ነገ ሃይሚ እንደዚህ የማትደርግበት ምክንያት የለም። በቃ በግልጽ ነው ያለችው፣ እሷም ሶሲ መጣች፣ በግልጽ ነው የተናገረችው። ነገ አንቺን አስቀምጦ እንደዚህ እንደማያደርግ ምን እርግጠኛ ነች አለቻት። በግልጽ ማለት ነው። ዳኒስ ምን አይነት የውሻኔ ልክስክስ ስራ ነው ነው የምትሰራው? ኡነት ሶሲ ከሶሲ ጋር ያለ ህግ በዚህ ልክ ተቋጭቶ ሳምንት ባል ጊዜ ውስጥ እንዲ መቀያየርና በጣም ብዙ ነገር ለማድረግ ጥረት ማድረግ ምን እኔ ከወዴት የመጣ አይነት አኗኗ ማለት ዘይብር ህሊና ይሁን ጭንቅላትን ጭጭ ይሁን ሕፃን ልጅ ይሁን ወይ መሰበሰ ጭንቅላት ይሁን ያላቀ እኔ መዳን ያለም ያንሳል መዳን ያለም የሃይም ይልብ ብቻ ከሱ ከህይወትሽ እንዲርቅ አንቺ የቻልሽውን ጥረት አርጊ። በቃ አንቺ ትልቁ ሃላፊነትሽ እሱ ነው። ዳኒን ከህይወትሽ ማስወጣት አለብሽ። በቃ ዳኒን ከህይወት ማስወጣት አለብሽ። እኔ ብሩኬ ጋር ተመለሽ እያልኩ አይደለም። ብሩኬ አጥስቶ አሳዝኖች ሊሆን ይችላል፣ አንቺም ጋር የሆነ እውነት ሊኖር ይችላል። ግን ዳኒን ከህይወትሽ አስውጪ። በቃ ዳኒ ከህይወትሽ መውጣት አለበት። የትኛውም ነገር ማስተካከል ከተፈለገ ዳኒ ከህይወትሽ መውጣት አለበት፣ መውጣት አለበት። በቃ እንዴት ነው በፊት ከነበረ ሰው ጋር የነበረሽን ግንኙነት ለማደስ እያሰብሽ እና እሱ ጥፋተኛ ነው ይቅርታ ሳይለኝ ምናምን ብለሽ ከራስሽ ጋር እየተሟገስ ሲሆን፣ ደህንነቱ እያሳሰበሽ እዚህ ጋር ከሌላ ሰው ጋር በቃ በታምር ሊሆን የማይችል ነገር ነው። ብሩኬ የምን ሊሰሞች ያለ ብለሽ ያስበሻል። ነገር ሲደረግ መውጣት ማንም ስትገቢ ስታውቂ ይሄ ነገር የተፈጠር ሆነ ስታውቂ እሺ ብለሽ ነው የተቀበልሽው። ምንም አላልሽም፣ ምንም ያልሽው ነገር የለም። ኬኩን ገልብጠሽ ለሳቶይ ወይስ የምርም አምርረሻል? አብዛኞቹ ኦዲንሶች እንደሚያወሩት እና እንደሚሉት ብሩኬ ላይ ተስፋ ቆርጠሽ ነው የምርም ብሩኬ አፈቅርሻለሁ እወድሻለሁ ደጋግሞ ስለማይልሽ ነው ብሩኬ የተስፋ የቆረጠችው ከምን አንፃር ነው? እኔ ግራ የገባኝ ስለሆነ ነው። ምክንያቱም የጨረቋ ፋሚሊ ለሁለት ተከፍሏል እያልኳችሁ ነው። የተለያየ ሀሳብ ያላቸው ኦዲንሶች እየፈጠር ነው። እኛ በአንድነታችሁ በፍቅራችሁ፣ በቃ ሃሚም ያለ ብሩኬ፣ ብሩኬም ያለ ሃሚ ብለን የቆም ሰዎች ለሁለት እንድንከፈል እያደረጋችሁ ነው። እኔ ሲጀመር ብሩኬ ሌላ ሰው ይዞ ሲመጣ ብሩኬ ራሱ ያሳዝነኛል። ታይሚስ እሺ፣ የፈለግሽውን አደረግሽ እንደፈለግሽ ሆንሽ የፈለግሽውንም በቃ ተሳካልሽ። አላቅም እኔ እንደዛ ነው እየመሰለሽኝ። ምክንያቱም ለሚደረጉት ነገሮች በሙሉ ተቀባይነት አለው። አንቺ ጋር ዳኒ የሚያደረጋቸው ነገሮች በሙሉ እየተቀበልሻቸው ነው። ሲደውልሽ ትመጪያለሽ፣ ሲደውልሽ ታነሻለሽ፣ ሲጠራሽ ትመጪያለሽ፣ ሲሰጥሽ ትቀበያለሽ፣ ሲያከብርልሽ ትደሰጫለሽ። ዳኒ የሚያደርጋቸው ነገሮች ተቀባይነት አላቸው። ነገም የሚያደርጋቸው ነገሮች ተቀባይነት አላቸው። ኢማጂን ያደርጋል። ስለዚህ በድፍረት ያደርጓል፣ ሁሉም ነገር በድፍረት አንቺ እምቢ እንደማትዩ ሙሉ እምነት ኖሮት ማለት ነው። ይሉኝታ በይ አይሰራም እዚህ ጋ፣ ፍርሃት በይ አይሰራም እዚህ ጋ፣ ስለምታከብረው አይሰራም። አይሆንም፣ ምክንያቱም ህይወት ነው እየቀለልሽ ያለሽ፣ በህይወት ነው አይሆንም። በቃ እኔ በዚህ እድሜ ነው እምመክርሽ። እኔ የአንቺ ታናሽም ታላቅም ሊሆን ይችላል፣ አላቅም። የዳኒ ግን ታናሽ ነኝ። እኔ ዳኒ ቲክቶክ ላይና ሮስት ዩቲዩብ ላይ ማቀው በጣም ድሮ ነው፣ በጣም ድሮ ማለት ነው። ጩጭ ያለው የዛሬ ሰው አይደለም። ሲጀመር ላንቺም አይመጥልሽም። ከሼባ ጋር ምትሰሪያልሽ፣ ከእኛ ኩያ ከብሩኬ ጋር። እኔ ምን ብዬ እንደምነግርሽ አላቅም፣ ምንም እንደምል አላቅም። ግን እባክሽ ልብ ግዢ፣ ተመለሽ። እባክሽ፣ እባክሽ፣ አይሜ፣ እባክሽ። እኔ ከዚህ በላይ ምንም ላልችልም። ሰላም ቆዩልኝ።